አሰላሙ አሌይኩም ወራህማቱላይ ወበረከቱ ውድና የተከበራችሁ የፍቅር ጎጆ ቤተሰቦች፣ እንዴት አደራችሁ? እንዴት ስዋላችሁ? ሁላችሁንም እንዴት ሰዓት አቆጣጠራችሁ? ሰላም ሰላም ብያለሁ ማለት ነው። ሰላማችሁ ብዝት በል እያላችሁበት ማለት ነው። እንዴት ናችሁ? ሰላም ነው አለን? አልሐምዱሊላህ። ዛሬ ክፍል ተወዳጁን ተከታታይ ድራማ ክፍል ሀምሳ ስምንት ጽናት ድራማን አቀርብላችኋለሁ ማለት ነው። ሁላችሁም በአክብሮት እንድትከታተሉ በአክብሮት ጠይቃለሁ ማለት ነው። አዲስ የሆናችሁ ሰብስክራይብ በማድረግ ነባር የነበራችሁ ደግሞ ላይክ፣ ሼር እንድታደርጉ በአክብሮት ጠይቃለሁ ማለት ነው። ወድና የተከበራችሁ ቤተሰቦች እንግዲህ ከብዙ ቆይታ ጊዜ በኋላ ተመልሻለሁ ማለት ነው። ጽናት ክፍል ሀምሳ ስምንትን በአክብሮት እንድትከታተሉ ይሄው እድሉ ሰጠዋችሁ ማለት ነው። ስለዚህ በደንብ ተከታተሉ። በእንደ ህይወት ማለት ነው በጣም ተወዳጅ ድራማ ነው። እንግዲህ ባለፈው ሳምንት እንዳቋረጠው ዛሬ እንግዲህ ምሩና ስፔሻሊ ምሩ ናት ማለት ነው። እንግዲህ ምሩ ሀሴትና ሄኖክ በፈጠሩት አታካራ ወይም በፈጠሩት በራሳቸው ችግር በፈቀረ በፍቅር ግንኙነታቸው ወይም በዛሬ ስንት ዓመት በተመሰረተው ሚስጥር ላይ በተፈጠረው ሚስጥር ላይ እንግዲህ እሷ ሰምታ ለነሄ ኪራ ለነ ጽናት እናገራለሁ ለእናንተ የሆኑትን ስለማታውቁ ነው፣ ለአንቺ የሆነችውን ስለማታውቂ ነው ብላለች ማለት ነው። ያንንም የተነሳ ማለት ነው እንትን ብላለች ማለት ነው። በዛም የተነሳ ጽናት እናገራለሁ ስላለለ ጽናት አግታዋታን እሷ ደግሞ እንግዲህ እንደምናውቅ ታማሚ ናት። በጣም ያማታን ማለት ነው። ስለዚህ ምንድ ነበር ያላቸው አማራጭ ማገት ነበረ። እንግዲህ እንዳታገቱ እያሉ ጽናት ጓደኛዋ መታ አብራ እያለች እዚህ ክፍል የሆነ ሰው አለ ብሎ ኧረ ማንም የለም ስትል አይ እዚህ ክፍል ማን ሰው አለ ብላ ከፍታላት አይታ ማለት ነው ያው ፊንት ሰርታ አይተዋ አግኝተዋት ወዳ ክንቤት ወስደዋታል ማለት ነው። በድጋሚ ደግሞ ከአስቤት ስህተተኛ እንዲሆነ ስህተቷ ከፍ ገብቷት በጎዳና ላይ እያስታወሰች ሌላኛ ስህተት መስራቷ በጣም አጸጽቷታል። ምክንያቱም ያንን ጥፋት ለመሸፈን ብላ ሌላ ጥፋት ስላጠፋች እሱም ቢሆን በጣም እንትን የተሰማት ይመስለኛል ማለት ነው። ስለዚህ የእነሱን አይን የማይበት ካፊን ቤት ሲመጡ የለኝም። ስለዚህ ጓዜን ማቄን ሳለ ሻንጣይን ጠቅልል እነሱ ሳይመጡ ልውጣ ብላ እንግዲህ መድኃኒቱን አስቀምጣለት ማለት መድኃኒቷን አስቀምጣ ደብዳቤ ጽፋ ለኪራ፣ እንዴት ና ደህና ነህ ወይ? በቃ በጣም ይቅርታ ያው በፊት ታሪኳን ስለነገረችው ያ ታሪክ ያ ልጅ ይህ ጓደኛ ያንተ ሄኖክ ነበረ ህይወቴን ያበላሸው ብላ ነግራዋለች ማለት ነው። እንግዲህ በጣም ይቀርታ እንግዲህ ያው ድጋሚ ላገኛችሁ አለመቻሌ በጣም ይቀርታ ብላለች ማለት ነው። ክፍል አምሳ አምስት እንግዲህ ይህን ይመስላል። ክፍለ አምሳ ስምንት እንግዲህ በዚህ ቀጥሏን ማለት ነው። ውጭ ላይ ማግኝቷት ጽናትን ሀሴትን ሄኖክ ማለት ነው ሊያስፈራራት ወዴት ኬጂ ነው ምናምን ሌላ ተንግዶ ወዳ ልታስፈራራኝ እንዳትሞክር ብትሞክርም፣ በጥጊት አናትህ ነው አናትህ ላይ ነው የምተኮሰው። እኔ የአባቴ ልጅ ነኝ፣ አልፈራም፣ ፈርቼም አላውቅም። አልጎርርም አድርጌ አሳይሃለሁ ብለው እሱም ወደ ራሱ ተመልሶ አይ ይህን ነገርማን እኔ መሰብ አለብኝ፣ ቢቀርብኝ ይሻላል። የኪራን ጓደኝነት ማጣት አልፈልግም ብሏን ማለት ነው። እሷም ተንግዲህ ወደ ስራ አልከሰል አልከሰከስም ብለው አለት። እሱማን ሁሉም ነገር የእሷ ጥፋት እንደሆነ የሐሴት ጥፋት እንደሆነ እሱን አስወጥቶ ያው ሐሴትን ብቻ ተጠያቂ ለማድረግ ነበረ። እሷ እንግዲህ አልሰማህም ብላ ጥላው ሄዳለች። እንግዲህ ምሩ እንደሚሻላትና ወቶሉ እንደምትመለስ ተስፋ አድርጋለን። እንግዲህ ጽናትም ይሄን ሁሉ መስዋዕት እንዴት ለምን እንደከፈለች የገባ ኪራም ሲሰማ በጣም እንትን የሚል ይመስለኛል። ያው እስከ ዛሬ ላደረገላት ድርጊት ማለት ነው። ምክንያቱም በጣም እንትን ብሏን ማለት ነው። በጣም ማለቴ እየተናገራት ነበረ፣ እየተሰደበ ነበረ። በቃ ማለቴ በቃ ሴቶች ሲባልም በሴቶ ሁሉንም ራሱ ሲወክል ነበረ በአንድ በጽናት ምክንያት ማለት ነው። ስለዚህ አሁን የሚረዳ ይመስለኛል። ጽናት ድራማ እንግዲህ በጣም በብዙዎች ዘንድ እንትን ኮኗል ማለት ነው፣ ተወዳጅ ሆኗል። ከዚህ ሁሉ ግን ደግሞ በቃ በጣም የሚገርመኝ ጽናት ለፍቅር የምትከፍለው መስዋዕት ለራሷ ምንም ሳታስቀር ምንም ቢላት ምንም ኪራን ተቋቁማ በቃ ቢሰዷት እንትን ቢላት በቃ ወደዚያ ቢላት ወደዚህ ቢላት እሺ የምትለው ነገር በቃ ለፍቅር ዝቅ ማለት ነው። ከመጀመሪያው እስከ መጨረሻው ብዙ መስዋዕት ለኪራ ብላ ከፍላለች ማለት ነው። ይሄም በጣም በብዙዎች ዘንድ ተወዳጅነት አተፎላታን ማለት ነው። ስለዚህ ጽናት ድራማ ምን ተፈጠረ የሚለው እንግዲህ ጽናት ፍቅሯን እንግዲህ ወዳ እንዲህ እንዲኮኑ ነው እንጂ በጣም ወዳለው ብላ ድጋሜ ጣልቻህ አይደለም እንዲህ ምለሆነው፣ ለአንተ ላንተ በማሰብ ነው ብላለች ማለት ነው። በነገራችን ላይ ጽናትን ጠርጥራለች። እነዚህ ሁለት ልጆች የሆነ ነገር ያገናኛቸዋል ብላለች። ግን ምንድ ነው የሚያገናኛቸው የሚለውን ነገር ነው ግልጽ ያልሆነላት። እንግዲህ ዛሬ እንግዲህ ግልጽ ይሆናል ማለት ነው። ምሩ ስትነሳ ትነግራቸዋለች። እውነታቸው ወይ ሰዓት፣ ነግራቸው የሚለውን ደግሞ አብረን የምናየው ይሆናል ማለት ነው። ጽኑ እንግዲህ ይህን ትመስላለች ማለት ነው። ምሩ እንግዲህ በጣም የምታሳዝን ልጅ ናት ማለት ነው። ገና ታማሚ ነኝ እኔ ለአንተ አልሆንም፣ ለአንተ ፍቅረኛ ልሆን አልችልም፣ እኔ ድንገት ትቼ እሄዳለሁ በሽተኛ ነኝ ብላ እራሷን የምታስብ ልጅ ነበረች። ግን አይ ብላ አሁን ደግሞ እንትን ብላለች ማለት ነው። አይ አይሆንም፣ በቃ የራሱ ጉዳይ፣ እስከኖርኩ ድረስ ደስተኛ ሁን ልሁን ብላ ከሄን ከጓደኛዋ ከፍቅረኛ ጋር እየኖረች ነው። ስለዚህ በጣም ደብሯ ደስተኛ ነበሩ። ግን መድኃኒት እንኳ የለኝም ስትል አልሰማም ብለል ማለት ነው። ፍቅረኛውም ከኪራ ጋር ሄደው መጠጥ ለጠጣ አልጠጣ አትጠጣም እያለ እያታገለው ነበረ ማለት ነው። ስለዚህ ሳይጠጡም ወደ ቤት ተመልሷል ማለት ነው። ልጅ እንትናም ሀሴትም እንግዲህ መድኃኒቱን ለመውሰድ ብዙ እንትን አድርጋ ቁፉን የት እንዳለ አይታ ሳሎን መሳቢያ ውስጥ ነው ብላለች። እሱም ፍቅረኛዋም በጣም በጭንቀት ተወጥሮ ስለነበረ እያያታል ነበረ ማለት ነው። ስለዚህ መድኃኒቱን አሞኛን ብትላትም እሷ ግን የራሷን በማስቀደም እንትን ብላለች። አሴ ሀሴትን በጣም ጨንቋታን። ግን እኮ ይሄን ማድረግ እኮ አትፈልግም ታውቂያለሽ፣ ታውቃላችሁ። ግን በቃ ምን ታደርጋላችሁ? ግን ደግሞ ማለት ሄኖክ ራሱ በጣም እንደሚያፈቅራት ዩኒቨርሲቲ ውስጥ ሆኖ በጣም እንደሚወዳት አንድ አመት ሙሉ እሷ ግን ኖርማል ጓደኛ አድርገው ሌላ ፍቅረኛ እንዳላት ነው ለምሩ የነገራት ማለት ነው። እንግዲህ እሱ ታሪክ ሆነ ከሆነ እርግጠኛ ነ ሀሴትን በተሳሳትኩ እንትን ነው ማለት ነው። ምክንያቱም ቪዲዮውን እኔ ብቀርጽም እኔ አልለቀቅኩም። በጣም ነው እንትን ምላት መወዳት በስንት ጊዜ ያው የተመኘኋትን ሴት በማግኘት ይንድን ብለም፣ ግን አባቷ እኔን ከዛ አስወጥቶ ብዙ ደብድቦኛን አስደብድቦኛን፣ ከትምህርት ቤቴ አባሮኛን። እናቴ በጣም የመወዳት እናቴ በጣም አዝናብኝ ያለች ብሏል ማለት ነው። ሀሴት እና ጓደኛዋ ደግሞ እያወሩ እያሉ የሀሴት ጓደኛ ናት ማለት ነው። እንደዚህ ሁሉ እንድትወጣ ያደርገቻት። ምክንያቱም የሆነ ነገር እዚህ ውስጥ አለ፣ የሆነ አሻራ እየሰጠኝ ነው በእርግጠኝነት ክፈቱት ብላ በቃ ምንም አይጨቃጭቅም። ክፈቱ ብሎ እንግዲህ ክራ ከፍቶ አግኝተዋት ወደ ሐኪም ቤት ወስደዋታ ማለት ነው። ወደ ሐኪም ቤት በወሰዱባት ጊዜ እንግዲህ ያው እንትና በጣም አዝና ሀሴት ያው የራሷን እንትን ለማለት ስትል ሌላ ስተት እንደት ተሰራች እንትን ብላ ተሰምቷት ማለት ነው። ስለዚህ የደብዳቤ ጽፋ ለኪራ እንግዲህ በስደና ቆይልኝ እኔ እዚህ ቤት እንዲኖር አታድልኩም የራሴ ጥፋት ለንትን ልሸፍን ስብልዬ የእሷን ህይወት አደጋ ላይ ጣልኩ ራሴን አስዳምጤ ራሴ ሳስቀድም ብላለች ማለት ነው። እንዲህ ኪራ እንግዲህ ምን ይገጥመዋን አላህ ዓለም ለማንኛውም ማለት ነው ይሄን ይመስላል ማለት ነው። ኪራም እንግዲህ በጣም ነው የሚያዝንባት በጣም ነው የሚያዝነው በአባቱ ማለት ነው። ግን ደውሎ እንትን ይላል ማለት ነው። ደውሎ አባቱን እንደሚያናግረው ተስፋ አደርጋለሁ። በጣም ነበር የደነገጡት ልጅቷ። በጣም ፌንት ሰርታ ነበረ። ኪራ በፍጥነት እጆቿን ፈቶላት ወደ ሐኪም ቤት ነው ማለት ነው ወሰዷት። ስለዚህ ምሩ እንግዲህ ፈጣሪ ያሽጋጠቅ እንላለን። ሌላ ምን እንላለን ብላችሁ ነው ምን እስቲ ማለት ተሳክሟለን ማለት ነው። ማንኛውም ጋይስ ማለት ነው የጽናት ጓደኛ በመኖር ወይ ይሄን ሁሉ እንትን ፈጥሯን ማለት ነው ልጅቷ እንድትገኝ ተደርጓን ማለት ነው። ለማንኛውም ይህን ድራማ እስከ መጨረሻው ተከታተላችሁ ወይ ሰብስክራይብ ላይክስ ነው የምታደርገው። አመሰግናለሁ ማለት ነው። ግምሩ በጣም የምታሳዝን እና ምስኪን ልጅ ናት። አሴት ራሱ ደብዳቤውን ስትጽፍ የምታነባውን ባል በጣም ነው ጠንካራ ለመምሰል ያደረገችው ነገር ስህተት እንዳልሆነ እሷ ያልሆነችውን ሌላ ያባቷ ልጅ ሆና፣ ስለዚህ ውሃ ቢወቅቱ ትንቦጭ ነው። ስለዚህ ትንግዴታ እንዳታስፈራረኝ ግንባር ነው ምለው ብላን የተለያዩት ማለት ነው። ምሩም እንግዲህ ገና ሐኪም ቤት ናት ማለት ነው። ምን ይፈጠራል ነገ የምናየው ይሆናል። ምንስ ይሆናሉ ምንስ እንትን ይላል ማለት ነው። ነገ እንግዲህ የምናየው ይሆናል። ለማንኛውም ለዛሬ ነበረን ቆይታ ይሄን ይመስላል። ስለዚህ አዳዲስ ቪዲዮዎችን አዳዲስ እንትኖችን ይዞ ይዘንላችሁ እንመጣለን። ስለዚህ ይህን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። የዛሬ ነበረን ቆይታ ይሄንን ይመስል ነበረ። ሰላም አሌይኩም ወረህመቱላሂ ወበረካቱ